ሰላም ለናንተ ይሁን፣ ውድ ቤተሰቦች፣ እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ረስቱን አስታውቃችሁም በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡታጅራ ከተማ ትላንትና ለተቃውሞ አደባባይ ወጡ ወጣቶች ከጸጥታ አስከባሪዎች ጋር ባደረጉ ግጭት ሰዎች ሳይቆስሉና ሳይሞቱ እንዳልቀረ የከተማ ነዋሪዎች እየገለጹ ይገኛሉ። ወጣቶቹ ዛሬ ከፖሊስ ጋር የተጋጩት የሲናኖ ሴራ የተባለውን ባህላዊ የሽምግልና ስርዓት ወይ ባለቤን ጥያቄ ጋር ተያይዞ ከተከሰተ አለመግባባት ነው ተብለዋል። ከምሰሟቸው ጉዳዮች መካከል አንዱ ነው። በአማራ ክልል በሰሜንና ደወሎ ዞኖች በመንግስት የምርጫ ኃይሎችና በፋኖ ታጣቂዎች መካከል ግጭት መባባሱን ነዋሪዎች ተናግረዋል። ጣቢያችን አነጋግራቸው የመካነ ሰላም ከተማ ነዋሪዎች በከተማው ከትናንት በስቲያ አንስቶ የነበረ ውጥረት ዛሬ መቀዛቀዝ ቢያሳይም በዙሪያ ባሉ የገጠር ከተሞች ቀጥሎ እንዳለ ተናግረዋል። ስማቸው እንዲገልጽ የጠየቁን አንድ የመካነ ሰላም ከተማ ነዋሪ እንዳሉት ደግሞ ትላንት የመከላከያ ሰራዊት ከተማ ለቆ ከወጣ በኋላ የፋኖ ኃይሎች ለአንድ ቀን ያህል ተቆጣጥሮት ነበር ብለዋል። ትሰሙታላችሁም በሌላ በኩል የኢትዮጵያ መከላከያ ሰራዊት ባንድ ያላቸው ኃይሎች የኢትዮጵያ ብሔራዊ ጥቅም ወደብ እንዳይሆን ለማደናገር ይጠራሉ ሲል መክሰሱን ትሰማላችሁም። የመከላከያ ሰራዊት ትናንት በፌስቡክ ገጹ ባሰራጭ መግለጫም የቀይ ባህር ብሎ የሚያሰብ ወደብ ጥያቄን በየትኛው መነፅር ትክክል እንዳልሆነ ለመላመድ በሞከር ከባንዳነት ውጭ አንዳች ውሃ የሚያነሳ ምክንያት ሊኖሩ አይችልም ብሏል። እናስደምጣቸዋለን። ኢትዮጵያና ሩሲያ የኒውክሌር ኃይል ፕሮጀክት ስምምነት መፈራረማቸውን ተከትሎም ብዙ ምዕራባዊ ሀገራን እንዲሁም እነ ግብፅ ትችት እያቀረቡ ይገኛሉ። ለምን ታደምጣላችሁም። ወዲህ ደግሞ ከ2016 ወዲህ ኢትዮጵያ ኢንተርኔት በመዝጋት ከአፍሪካ ቀዳሚ ሀገር መሆኗ ጥናት አመላከተም። ከጎርጎሮሲያን 2014 እስከ 24 ባለው ጊዜ ውስጥም ኢትዮጵያ ኢንተርኔት ከመዝጋት በአፍሪካ ቀዳሚ ሀገር በመሆኗ አንድ ጥናት አመላክቷል። ይህንንም የምትሰሙ ሲሆንም፣ ኢትዮጵያና ግብጽ በተመድ ጠቅላላ ጉባኤ ላይ ላቀረበችው ክስ ምላሽ ሰጠችም። ኢትዮጵያ በሰማንያኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የግብጽ ተወካይ ባደረጉት የፖሊሲ ንግግር ኢትዮጵያን አስመልክቶ ላቀረቡት የሐሰት ክስ ምላሽ ሰጥታለች ተብሏል። እናስደምጣችኋለን። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይድር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም። ወደ ቀዳሚ መረጃ ማለፍን ተናግረዋል። በአማራ ክልል በሰሜን ደቡብ ወሎ ዞኖች መንግስት ጸጥታ ኃይሎችና በፋኖ ታጣቂዎች መካከል ግጭት መባባሱን ነዋሪዎች ተናግረዋል። ምዲያችን ያነጋግራቸው የመካና ሰላም ከተማ ነዋሪዎች በከተማው ከትናንት በስተ አንስቶ የነበረው ውጥረት መዳን መቀጣቀዝ ቢያሳይም በዙሪያው ባሉ የገጠር ከተሞች ቀጥሎ እንዳለ ተናግረለም። ስማቸው እንዳይገለጽ የጠየቁን አንድ የማካና ሰላም ከተማ ነዋሪ እንዳሉት ትናንትና የመከላከያ ሰራዊት ከተማዋን ለቁ ከወጣ በኋላ የፋኖ ኃይሎች ለአንድ ቀን ያህል ተቆጣጥሮት ነበር ተብሏል። ነገር ግን ለዛሬ አጥሚያ የፋኖ ኃይሎች ከተማውን ለቀ ወጥተዋል ብለዋል። ዛሬ በከተማ የመንግስት ኃይሎች መከላከያ ገብቷል። ከጠዋት ጀምሮ የጸጥታ ሁኔታ ወደ ቀድሞ ሰላም ተመልሰል ብለል። ትናንትና ከቀኑ ሰዓት ጀምሮም ችግሩ የተፈጠረውም በሙሉ የመከላከያ ኃይልና የመንግስት አመራሮች በከተማው ለቀው ወጥተው ስለነበር የፋኖ ኃይሎች በቅርብ ርቀት ስለነበሩ መረጃው ደርሷቸው ከተማዋ ገብተው እስከ ሌል ድረስ ከተማዋን ተቆጣጥረው እንደገና ለለሊት ተመልሰው ወጥተዋል ተብሏል። ይህንንም ሁላችን በአይናችን ያየኑ ነው። ደስ የማይል ሴራ ነበር ያለበት እስኪመስል ነው የደረሰው። ለሁላችንም አላግባብ መስዋዕትነት ተከፍሏል። መሞት ያልነበረባቸው ሰዎች ሞተዋል። አንድ የሚሊሻ ጽህፈት ቤት ኃላፊ ነው፣ ነገ ነው የሚቀበረው። የሚሊሻ ምክትል የነበረው ሞቷል፣ እሱ ዛሬ ተቀብሯል። ብዙ ወጣቶች ሞተዋል ብሏል። ሌላ ስማቸው እንዳይገለጽ የጠየቁ የከተማ ነዋሪ በከተማ የነበሩ ወጣቶች እየተረጋገ ቢመጣም አሁንም መደበኛ እንቅስቃሴ ወደ ቦታው አለመመለሱን ተናግሯል። ድባቡ ዛሬ ምንም አይልም፣ ብቻ የተወሰኑ እንቅስቃሴዎች አሉ። ብዙ ሱቆችም አልተከፈቱም። ከዚያ ውጭ ያሉ ምንም አይልም። አሁን ላይ ዞሮ ዞሮ ከተማይቱ ሰላም ናት። በሰሞኑም በፋኑ ታጣቂዎችና በመንግስት ኃይሎች መካከል ሰፊ ቦታ የሸፈነ ግጭት እየተደረገ መሆኑን አረጋግጧል ብሏልም። የሰሜን ወሎ ዞን መቀመጫ በሆነች የወልዲያ ከተማን ጨምሮ በዙሪያ ባሉ የገጠር ከተሞች ያለው ተጨባጭ ሁኔታን ለማጣራት የተለያዩ ግለሰቦች ስልክ ለመደወል ያደረግነው ጥረት ስልክ ባለመስራቱ ሊሳካልን አልቻለም። ወደ የዞኖቹ የአስተዳደር ኃላፊዎች በተመሳሳይ ስልክ ለመደወል ያደረግነው ጥረት የስልክ ጥሪ ባለመመለስ አልተሳካም ነበርም። ይህ ሆኖም አሁንም ግን በወልዲያ ግጭቶቹ ተባብሶ ቀልጥሏል። በተለይ ወልዲያ አካባቢ ያለው ግጭት አሁንም መቀጠሉን ንግግሮች እየገለጹ ይገኛሉ። ወልዲያ በፋኖ እጅ ገብታለች የተባለ ቢሆንም አሁን ላይ ቀን የመከላከያ ሰራዊት ተቆጣጥሮት ቦታውን እያጸዳ ይገኛል እየተባለ ይገኛል። በሌላ መረጃ በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡታጅራ ከተማ ትላንት ለተቃውሞ አደባባይ የወጡ ወጣቶች ከጸጥታ አስከባሪዎች ጋር ባደረጉት ግጭት ሰዎች ሳይቆስሉና ሳይሞቱ እንዳልቀር የከተማ ነዋሪዎች ገለጹ። ወጣቶቹ ዛሬ ከፖሊስ ጋር የተጋጩት የሲናኖ ሴራ የተባለውን ባህላዊ ሽምግልና ስርዓት የባለቤትነት ጥያቄ ጋር ተያይዘው በተከሰተ አለመግባባት ነው ተብሏል። ወጣቶቹ የከተማዋን ጎዳናዎች በድንጋይና በጎማ ዘግቶ መዋላቸውን የአይንማኞች ደዶች የበለ ተናግሯልም በከተማዋ እስከ ቀን ሰባት ሰዓት ድረስ የተኩስሩምታ ይሰማ እንደነበር የጠቀሱ ነዋሪዎቹ የአምቡላንሶች ምልልስ በርቀት ሰምተዋል ብሏል። በከተማዋ መረጋጋት ባለመስፈኑ ምክንያት ምን ያህል ሰዎች እንደተጎዱ ለማወቅ አስቸጋሪ መሆኑንም ነዋሪዎቹ ተናግረዋል። ሲናኖ ሴራ የተባለው ባህላዊ ሽምግልና ስርዓት በመስቃንና በዶቤ የቤተ ጉራጌ ማህበረሰቦች መካከል የባለቤትነት ይገባኛል ጥያቄ ሲነሳ መቆየቱ ይታወቃል። ይህ ችግር ተባብሰው ወደ ወልቅጤ ከተማም እየመጣ ይገኛል እየተባለ ይገኛል። በሌላ መረጃ የኢትዮጵያ መከላከያ ሰራዊት ባንዳ ያላቸውን ኃይሎች የኢትዮጵያ ብሔራዊ ጥቅም እውን እንዳይሆን ለማደናገር ይጥራሉ ሲል ከሰሰም። የመከላከያ ሰራዊት ትላንት ፌስቡክ ገጹ ላይ ባሰራጨው መግለጫ የቀይ ባህር ብለውም የአሰብ ወደብ ጥያቄን በየትኛው መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባንዳነት ውጭ አንዳችም ውሃ የሚያነሳ አመክነው ሊኖር አይችልም ብሏል። የታላቁ ዳሴ ግድብ በእኛ ትውልድ መስዋዕትነት ታውን ሆኗል ያለው የመከላከያ ሰራዊቱም የቀባህር ጉዳይ እውን የሚሆንበት ምክንያት እንደሌለ በጽኑ ያምናል ብሏል። በአሰብ ወደብ ላይ የሚነሳ ጥያቄን ትክክል እንዳልሆነ የሚያምኑ አካላት በአንዳሲል የጠቀሰው መግለጫው ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛው መስዋዕትነት ለመክፈል ለሰከንድ እንደማያቅ ማማም ማተቷል። አያይዞም የኢትዮጵያ ወታደሮች የቀባህርን ጥያቄ ባለም አደባባይ በይፋ መጠየቅ በታላቅ ደስታ ስሜት ሞልቶናል ብሏል። ጠቅላይ ሚኒስትር አብይ አህመድ የዳሴ ግድብ መጠናቀቁን አስመልክቶ በብሔራዊ ቴሌቪ በተላለፈ እይታቸው ላይ ላይም ቀይ ባህር ከ30 ዓመታት በኋላ በኢትዮጵያ እጅ እንደነበር ጠቅሰው ስህተቱ ነገ ይታረማል ማለታቸውም ተነስቷል። በሌላ መረጃም ኢትዮጵያ ግብጽ በተመድ ጠቅላላ ጉባኤ ላይ ላቀረበችው ክስ ምላሽ ሰጠችም ኢትዮጵያ በሰማናኛው የተባበሩ መንግስታት ድርጅት ጠቅላላ ጉባኤ ላይ የግብጽ ተወካይ ባደረጉት የፖሊሲ ንግግር ኢትዮጵያን አስመልክቶ ላቀረቡት የሐሰት ክስ ምላሽ ሰጥታለችም። በመንግስታቱ ድርጅት የኢትዮጵያ ምክትል ቋሚ መልእክተኛ አምባሳደር ዮሴፍ ካሳይም በኒውዮርክ በተካሄደው ሰማናኛው የድርጅቱ ጠቅላላ ጉባኤ ላይ ታላቁ ኢትዮጵያ ህዳሴ ግድብ እኔ ብቻ አልጠቀም በሚል የቅኝ ግዛት ትርክ ታሪክ ለማድረግ በተፋሰሱ ሀገራት የውሃብ ትብብር አዲስ ምዕራፍ መከፈቱን ገልጿል። ኢትዮጵያ ከተፋሰሱ ሀገራት ጋር በጋራ ሰላማዊ መልማት መሪያ ትብብር ለመስራት ቁርጠኛ መሆኗንም ተናግሯል። አምባሳደር ዮሴፍ ካሳይ በጠቅላላ ጉባኤ ላይ የስነ ስርዓት ደንብ ላይ የተቀመጠውን ምላሽ የመስጠት መብት ፈርስት ራይት ኦፍ ሪፕሌይ ተጠቅመው ግብፅ ላነሳችው ሀብት መልስ ሰጥቷል። የግብጽ ተወካይ በድጋሚ በኢትዮጵያ ላይ የሰጡትን አስተያየት ተከትሎም ኢትዮጵያ የሁለተኛ ምላሽ መብቷን ተጠቅማ ሰከንድ ራይት ኦፍ ሪፕሌይ በአምባሳደር ዮሴፍ አማካኘት በድጋሚ መልስ ሰጥታለች። አምባሳደር ዮሴፍ ኢትዮጵያ ግብጽ በቅርቡ ህዳሴ ግድብን አስመልክቶ ላቀረበችው መሰረተ ቢስ ክስ ለተባበረ መንግስታት ድርጅት ጸጥታ ምክር ቤት በጻፈችው ደብዳቤ ተገቢ ምላሽ ሰጥቷል። ምላሹ እውነታ ላይ ተመሰረተና ግብፅ ተደጋጋሚ ትርክቶች ሀሰተኛ መሆናቸውን በግልጽ ያሳየ መሆኑንም አመልክቷል። የናይል ወንዝ ተፋሰስ ሀገራት ለመዘመናት ያቆራኘው የተፈጥሮ ሀብት መሆኑን ጠቅሰውም ኢትዮጵያ ይህን ትስስር ለማጥመቅ ስራ እንደሆነም ተናግረዋል። ኢትዮጵያ በናይል ወንዝ አጠቃቀም ላይ ለረጅም ጊዜ ትብብርን ያማከለ አካሄድን ስትከትል መቆየቷ የጠቆሙ ሲሆንም፣ በተቃራኒው ግብፅ ደግሞ ታሪካዊ መብት አለኝና እኔ ብቻ አልጠቀም የሚል ጊዜው ያለፈበት የቅኝ ግዛት ሳቢ ያራመደች መሆኑን ገልጿል። ኢትዮጵያ የናይል ተፋሰስ ሀገራት የትብብር ማዕቀፍ ስምምነት እንዲተገበር በቁርጠኝነት እየሰራች እንደምትገኝ ገልጸው በአንጻሩ ግብጽ የሁለቱ የውሽቅኝ ግዛት ስምምነት ለማስቀጠል የተፋሰሱ ሀገራት ላይ ተገቢነት የሌለው ጫና እያሳደረች መሆኑ አመልክቷል። በኢትዮጵያና ግብጽና ከሱዳን ጋር በተፈራረመችው የመርሆች ስምምነት አማካኝነት የግድቡ ሙሌትና ስራ አስመልክቶም ለታችኛው የተፋሰሱ ሀገራት ግልጽነት በተሞላበት ሁኔታ መረጃ ተደራሽ ስታደርግ መቆየቷን አብራርተዋል። በሶስትዮሽ ድርድሮም ኢትዮጵያ ሁሉን አሸናፊ የሚያደርግ መንገድን ብትከተልም ግብጽ ድርድሮ የሚያደናቅፉ ድርጊቶች ሲፈጽም መቆየቷንም ተናግሯል። ሌላ መረጃ ከ2016 ወዲህ ኢትዮጵያ ኢንተርኔት በመዝጋት ከአፍሪካ ቀዳሚ ሀገር ናት ተባለ። ከጎርጎሮሲያን 2016 ከ24 ባለው ጊዜ ውስጥም ኢትዮጵያ ኢንተርኔት በመዝጋት ከአፍሪካ ቀዳሚ ሀገር መሆኗን አንድ ጥናት አመላከተ። በጥናቱ መሰረት በተጠቀሰው ጊዜ ውስጥ በአፍሪካ 19 ጊዜ የበይነመረብ አገልግሎት የተቋረጠ ሲሆን ከዚህ ውስጥም በኢትዮጵያ ብቻ ለ30ኛ ጊዜ ተቋርጧል። ኢንተርኔት ሸዳውን ኢን አፍሪካ በሚል በመጽሐፍ መልክ የቀረበው ጥናትም በአፍሪካ የኢንተርኔት መዘጋት ከእጥፍ በላይ ማድረጉን አመላክቷል። ለኢሮያን አቆጣጠር በ2016 ዓ ም 14 የኢንተርኔት መዘጋት እንደነበር የገለጸው ጥናቱም በ2024 ዓመተ ምህረት መድረሱን ጠቅሷል። ሱዳን ከኢትዮጵያ በመቀጠል 21 ጊዜ የኢንተርኔት መቋረጥ ያስመዘገበች ሲሆንም በአልጄሪያ ደግሞ አስራ ጊዜ ተገዝቷል ብሏል። በኢትዮጵያ የበይነመር መቋረጥ በዋነኝነት የተከሰተውም በትግራይ ጦርነት ነበር ተብሏል። በመጨረሻ በአፋር ክልል በደረሰ የትራፊክ አደጋ የአራት ሰዎች ህይወት አለፈ። በአፋር ክልል ገቢራሱ ዞን ገበላሉ ወረዳም በደረሰ የትራፊክ አደጋ የአራት ሰዎች ህይወት ማለፉን የክልሉ ፖሊስ ኮሚሽን አስታውቋል። በኮሚሽኑ የትራፊክ አደጋ የተከሰተውም ስታትስ ዲቪዥን ዋና ሳጀንት ሰይዱ አህመድ በክልሉ ገቢራሱ ዞን አገላሉ ወረዳም ትናንት መስከረም 18 ቀን 2018 ዓ በደረሰ የትራፊክ አደጋ የአራት ሰዎች ህይወት ማለፉን ተናግሯል። በተጨማሪም በአደጋው ከባድ ጉዳት የደረሰባቸው ሁለት ሰዎች በገዋኔ የመጀመሪያ ደረጃ ሆስፒታል ህክምና እያገኙ መሆኑን ጠቁሟል። አያይዘውም ከሰመራ አስካዋሽ ባለው መንገድም የሚተላለፉ ማንኛውም አሽከርካሪዎች በየመንገዱ እንስሳት፣ ህዝብ የሚንቀሳቀስባቸው ከተሞችና ኩርባ መንገዶች ስለሚገኙ ጥንቃቄ በተሞላበት መንገድ እንዲያሽከረክሩ ማሳስቧል። በኢትዮጵያ የተለያዩ አካባቢዎች የሚደርሱ የትራፊክ አደጋዎችም መባባሳቸውን ዘገባዎች ያመላክታሉ። አደጋዎቹም የበርካታ ሰዎች ህይወት እየተቀጠፉ ሲሆን አያሌ የአካል ጉዳት የንብረት ውድመትም አስከትሏል። በቅርቡ እንኳን ከስድስት ቀናት በፊት በአማራ ክልል ደቡብ ወሎ ዞን ደሴ ዙሪያ ወረዳ በደረሰ የትራፊክ አደጋ የ12 ሰዎች ህይወት ማለፉ ይታወሳል። በአደጋው ህይወታቸውን ካጡ ሰዎች በተጨማሪ ሌሎች አርባጤ ሰዎች ከባድና ቀላል ጉዳት መድረሱም አይዘነካም። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።